ለምንድን ነው ለአንዱ ወገን ሆነን አንዱን ሙልጭ አድርገን የምንሰድበው? ይሄ ልጅ ምን አደረገ? ይሄ ልጅ ምን የፈጠረው ነገር አለ? በቃ እኮ ሰው እንግዲህ፣ አሁን ዛሬ ደግሞ ያዩት ማን ነው? ብሩክ የለቀቀውን ፎቶ አይታችኋል? ከሃይሚ ጋራ ፕራንክ ሰርቶ ቤተሰብ ትላንትና ተናግር ያለው፣ አሁንም እደግመዋለሁ። በጣም የሚያሳዝን ነገር ነው የሰማሁትም ያየሁትም። ቤተሰብ ለምን እንደዚህ እንደሚደረግ አላውቅም። ብሩኬ ሲሆን ለምንድን ነው የሚጋነነው ሁሉ ነገር ለምንድን ነው የሚያጋንኑት? ይሄ ልጅ ፕራንክ ነው እንጂ የሰራው ወይ የሰው ነፍስ አላጠፋም፣ ወይ የሆነ ነገር አላደረገም፣ ወይም ሲሳሳም አልተገኘም። ይሄ ልጅ አንደኛ ካሜራማኑ አብሯቸው ነው ያለው። ምንም ያደርጉትም ነገር የለም መተማመን ደግሞ ለራስ ነው እንጂ ለማንም አይደለም ሃይሚ ብሩኬን ካላመነችው ማንን እንደምታምን ብቻ ነው ግራ አይገባኝ ማለት ነው እና ቤተሰብ አዎ ትናዳለች ግን እሷም ታደርጋለች እኮ ፕራንክ እንዴ እሷ እንደውም ያኛው እኮ የቀለበት ምናምን የተባለው እኮ ፕራንክ አይደለም ፕራንክ አይደለም የእውነተኛ ነገር ነው የተደረጉ የተባለው ብሩኬ እያለ ነው ያውም ቀለበት ሸሚዞን ያደረከ ያለች ይሄን ሁሉ እንኳን አሳልፎ ይቅርታ አድርጎ እስከ ዱባይ መሄድ ሁሉ የደረሱ ናቸው እና እኛ ለምንድን ነው ለአንዱ ወገን ሆነን አንዱን ሙልጭ አርገን ምን ሰድበው? ይሄ ልጅ ምን አደረገ? ይሄ ልጅ ምን የፈጠረው ነገር አለ? በቃ እኮ ሰው እኮ ፕራንክ ነው አለ፣ እሺ ብለን ተቀብለን ያለኛም እሷ መቀበል አለባት። አይሚ አንዳንዴም ማብዛት ጥሩ አይደለም። አንዳንዴም በጣም የሚገርማችሁ ነገር ብሩኬን ካላመነችው ለራሷ እምነት የላትም ማለት ነው። አይሚ በቃ ለራስሽ እምነት የለሽም ማለት ነው እንደዛ ከሆነ እና ብሩኬን ማመን እንዳለብሽ ነው ማስረዳሽ አይሚ ቶሎ ብለሽ የምትወስኑ ውሳኝ ውሳኔዎችን ብትይ ይሻላል ነው እና ብሩኬን እየተነሳችሁ ምን አደረጋችሁ? ይናል ምን ያደረገ ነገር አለ? እየሰደባችሁ ፎቶውን እየዘቀዘቃችሁ ምንድን ነው የሰራው? እየሰራው ስራ በቃ እኮ እኮ አለቀ፣ ፕራንክ ነው ተባለ። ምንድን ነው የማካበድ ምናምን እንዴ? ነገ ተነገወዲያ እኮ እነሱ ይታረቃሉ እኮ ፍጼ ያስታረቃቸዋል። ሁሉ ነገር እኮ ይፈታል። ማይፈታ መሰላችሁ? እንደ ይህን አለ ብሩኬ ላይ ያዙኝ ልቀቁኝ የምትሉ አዳሜ የተነስተው ማለት ነው። እንዴ እናንተ እኮ ይኸውላችሁ እኛ እኮ የብሩኬና የሀይሚ ኦዲንሶች ነን እኮ። እኔ አሁን የብሩኬ የሀይሚም ኦዲንስ ነኝ እኔ፣ ገብቷቸኋል። ኦዴንስ ነኝ እኔ፣ ሲነሱ ኦዴንስ ስለሆንኩኝ አንዱ ከአንዱ የምለይበት ምንም አቅም የለኝም። ሀይሚን ከብሩኬ የምለይበት አቅምም የለኝም፣ ልብም የለኝም። ግን አብዛኛዎቻችሁ ብሩኬና ሀይሚን ትለያላችሁ፣ ግሩፕ ትፈጥራላችሁ። በጣም የሚያሳፍር ነገር ማለት ነው። ግሩፕ መፍጠሩ ለምን አስፈለገ? ሁሉም ቤቱን ከፍቶ ብሩኬን ስም ማኘክ ብቻ አይደብራችሁም እንዴ? እናንተ እንደዛ አይነት ነገር ማድረግ በጣም ነው የሚደብረው። እንዴ ብሩኬን ቢሆን እኮ ወንድማችን ነው። ስለዚህ የምታረጉትን ነገር ብታቁ ይሻላል፣ ይሻላል። ለማንኛውም ቲክቶክ መንደሮች ማለት ነው በጣም ነው የምታናዱኝ። ቲክቶክ መንደሮች በጣም በጣም እውነት የመንደሬ ወሬ ምናምን የሚወዱት ቲክቶክ ብቻ ነው ያለው እዛ ውስጥ። እግዚአብሔርን ነው የምላችሁ። እንዴ ምን አድርገን ነው የምትሉት ይሄ ልጅ ፍጽሜ እኮ መጨረሻ ላይ እኮ ፍፄ ያስታርቃችኋል። ሃይሚ እኮ ይወላችሁ፣ ሃይሚ እኮ ብሩኬን ስለተናገራችሁ ሃይሚ ደስ የሚላችሁ መስሏችሁ ነው እንዴ? አጨብጨዋ እንኳን አደረጋችሁልኝ። ሰምና ምትን አትላችሁም እንዴ? ብሩኬን መናገር ሳይሆን ልጅቷ ነች፣ በቃ ልጅቷ ነች ጥፋተኛ። እኔ ልጅቷ ነች ጥፋተኛ እንዴ? ምን እያላችሁ ልናት ልጅቷ ለምን እሺ አለች ነው እኔ የምለው ለምን እሺ አለች እኔ አስገባላችኋለሁ ማን ነው ይሄ ፍቅረኛ ተብዬው ማን ነው ስሙ ይሄ አጭሩ ዳኒ ነው ምናምን የሚባለው ከሌላ ሴት ጋር ልክ እንደ ብሩኬ ቪዲዮ ሰርቷ ተናዳ አለ ነበር እንዴ በፍራሽ ሁሉ አንዴ ቀጠቀጣችሁ በጥፊ ያለ እንዴ መታችሁ ሀ ተናዳ አል ነበረ እንዴ እሷስ ርርቅ ጥል ድብን ብላል ነበር እንዴ እኔ ግን ኢዚ ኢዚ አድርጌ ነው የምወስደው ኢዚ አድርጌ ነው የምወስደው እንደ ሀይሚ ጭንቅላት አይደለም ይህ ራሱ መናገሯ ራሱ ከብት ነች ልጅቷ ማለት ነው። ከብቷቸዋል። ኢዚ ነው ማደርገው እኔ ምንም እንትን አይደለም። ለአንቺ ኢዚ ሊሆን ይችላል፣ አንቺ የለመድ ስለሆነ ኢዚ ሊሆን ይችላል። ለሀይሚ ግን እንደዚያን ነገር ኢዚ አይደለም። እኔ ሀይሚ የተናደድኩባት ይቅርታ ለመቀበሏ እና ለሰው አሳልፋ ብሩኬን እየሰጠች እንደሆነ ነው እየተናደርገው ያሉት እንጂ እኔ ሀይሚ አልተናደደችም ብያለሁ። ግን እቺ ልጅ እቺ አነጋግረው ሁሉ አይጥብም። ቤተሰብ አነጋግረው ሁሉ ይደብራል። ልጅቷ እኔ ትደብረኛለች። ብሩኬ እቺ ልጅ ደግሞ ማምጣቱ አዎ ትልቅ ስህተት ነው፣ ስህተት ሰርቷል። ትክክል ነው፣ ገብቷቸዋል። ግን ምንድን ነው ልጅቷ እኔ እዚያ አድርጌ ነው ሞት ነው ምን ሆነ አላለ ናቅ ናቅ ማድረጉ ይሄ እኛ አይመቸንም። ሀይማኖት በሙሉ ሃይማኖት ሃይማኖት ሃይማኖት ሲጥፋና ደንባራ ደንባራ ነች በጣም እኔ አትመቸኝም ብያቸዋሉ፣ በቀደምም በቀደም እንደማት መችን ነገርያቸው፣ ግን ዛሬ እንግዲህ ከእግዚአብሔር ጋር ሰላም ይፈጠራል ብዬ አስባለሁ። ግን እንግዲህ አሁን ዛሬ ደግሞ ያዩት ማን ነው? ብሩክ የለቀቀውን ፎቶ አይታችኋል? ከሀይሚ ጋራ ፕራንክ ሰርቶ የጣላበትን ፎቶዎች መርጦ መርጦ መርጦ መርጦ ለቆታል ዛሬ የሆነ ፕራንክ የተሰራበት እሷ እያናደረችው ፕራንክ የሰራበትን ጠቅላላ ይሄ የተናደደበትን ምናምን ፌሶችን ምናምን ጠቅላላ እሷ የሰራችውን ፕራንክ ጠቅላላ አመ እንትን ላይ ለቆታል። ማርያምን ምንድን ነው ቲክቶክ ላይ ለቆታል ዛሬ። ያደረገው ለምን እንዳደረገ ታውቃላችሁ? ሀይሜ እንዲገባት ብሎ ነው። ይሄ ሁሉ እንደዚህ ፊቴ ተቃይሮ እንደዚህ ሁኜ እንኳን አንቺን ይቅርታ አድርጌልሻለሁ ለማለት ነው። እውነቴን ነው የምናገር። ገብታችሁት እንዳለ እሷ ፕራንክ ያደረገችውን ከወንድ ጋር ሁን ያደረገችውን ጠቅላላ አምጥቶ የእሱን ቪዲዮ ለቆታል። ንቱ ቲክቶክ ላይ ማለት ነው። መርጦ መርጦት ማለት ነው። መርጦ መርጦ በጣም ነው የገረመኝ። በጣም ያሳቀኝ አይቼው ማለት ነው። እንደነዚህ ልጆች ናቸው እንደላልኩኝ እኮ እንዱ እና እሷ እንዲገባት ብሎ ነው። እና ሀይሜ ይቅርታውን ብትቀበል ጥሩ ይመስላል። ብዙ ቦታ መሄድ አያስፈልግም። እነቴ ነው የምናገረው። ብዙ ቦታ ምንም መሄድ አያስፈልግም። በቃ ይቅርታ ይቅርታ ነው። የሰው ልጅ አንድ ይቅርታ ካለ በይቅርታ መቀበል ግዴታዋ ነው። ሀይሜ ማለት ነው። እና ውዶች፣ ደግሞ ማንም ሰው አያሽቀብ መሀላቸው እየገባ እኔ እኮ ደጋፊ ሲባል እኮ አንድ ፍቅረኛ ሞች ከሆኑ ለአንድ አንድ አይነት ድጋፍ ነው እንጂ ማድረግ ያለብን ሁላችንም፣ የተለያየ ድጋፍ ለአንዱ ለአንዱ እንደዚህ። ኧረ ይደብራል ማርያምን ይደብራል ቲክቶክ መንደሮች፣ እውነት አስተካክሉ ጸባያችሁን ዴ አረ፣ ሼም ነው ቢግ ሼም ነው። እውነት ከባድ ነገር ነው። ከዚህ በኋላማ የሆነው ነገር ከባድ ነገር ነው የሚፈጠረው። እግዚአብሔር አሁን ይቅርታውን ካልተቀበለች ይቅርታውን ካልተቀበለች የብሩኬ ይቅርታ ካልተቀበለች ሃሚ፣ ደግሞ ብሩኬ ደግሞ የራሱ ውሳኔ ሊወስን ስለሚችል ይሄ ከባድ ነገር እንደሚፈጠረው ወቁ። ብቻ ለማንኛውም እግዚአብሔር ጥሩ ነው ያምጣልን ነው የምለው እውነት። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ቤተሰቦች፣ ወዳችኋለሁ። ቻው